ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ፖሊስ ዜናዎችን የመራው ኢንስፔክተር ተዝራ አብሽር አብሬያችሁ ቆያለሁ። አብራችሁን ቆየው። ከሌላ ሰው የተከራየውን ተሽከርካሪ ለወንጀል ፈጻሚዎች ያከራየ ግለሰብ በቁጥጥር ስር ውሎ ክስ ተመሰረተበት። ለተጨማሪ ዘገባው ዋና ሳጅን አዳነ ደስታ በተሽከርካሪ ቅሚያ ወንጀሉን ሲፈጸም የነበረው በለሚኩራ ክፍለ ከተማ ወረዳ አስር ልዩ ቦታው 30 ሜትር ፍየል ቤት አካባቢ ነው። በተሽከርካሪ የተንቀሳቀሱ የሞባይል ስልክ ቀሚያ ወንጀል ለሚፈጽሙ ሌሎች ተጠርጣሪዎች የተከራየውን ተሽከርካሪ በሚመለከት የሰሚት አካባቢ ፖሊስ ጣቢያ በደረሰው መረጃ መሰረት በተሰራ የምርመራ ስራ በአራዳ ክፍለ ከተማ ወረዳ አምስት ልዩ ቦታው ሰባራ ባቡር አካባቢ ተጠርጣሪው መኪናውን ሲያሽከረክር የተለያየ ሞዴል ካላቸው አስር ሞባይል ስልክ ጋር ተይዞ በአቃቢ ሕግ ክስ መመስረቱን የሰሚት ሁለት አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን መኳንንት ዳምጤ ተናግረዋል። ተሽከርካሪውን በከለር ተበዳይ እንደሚያውቀው ና ይሄ ይመስላል ብሎን እኛም ተሽከርካሪውን በተሽከርካሪ እየተከታተል ነው ባለበት ሰዓት፣ በምንይዝበት ሰዓት የተለያዩ ሞዴል ያላቸው ታች ሞባይሎች አግኝተንበታል። የተያዘው ተጠርጣሪ ከሌላ ግለሰብ ኮሮላ መኪና ተከራይቶ ይህ መኪና ደግሞ ቀን ቀን የራይድ ስራ እየሰራ ማታ ደግሞ ቅሚያ ወንጀል ለሚፈጽሙ ላልተያዙ ተጠርጣሪዎች እንዳከራየ የተናገረበት ሁኔታ አለ። ተጠርጣሪው ሆን ብሎ አውቆ አባሪ ሆኖ ይህን ድርጊት እንደሚፈጽሙት እያወቀ መኪናውን የቅሚያ ወንጀል ሊፈጸምበት ሰጥቷል ማለት ነው። የተሽከርካሪ ባለ ንብረቶች በክራይ መሆነበትን ውስጥ ተሽከርካሪያቸው ለሌላ ሰው አሳልፈው ሲሰጡ ተገቢውን ክትትልና ቁጥጥር ሊያደርጉ ይገባል ሲሉ መርማሪ ዋና ሳጅን መኳንት ዳምጤ በመልእክታቸው አሳስበዋል። በቂ የሆነ ማስረጃ ያ ሰው የት ነው የሚውለው ምንድን ነው ስረው እስከ ማለት ድረስ እስከ አካባቢው እስከ የሚውልበት አካባቢ ድረስ ጥናት አድርገው መኪና የክራይ ቢሰጡ። አብዛኛው ጊዜ መኪና ሲያከራዩ የአሽከርካሪውን መታወቂያ ብቻ የሚያዝ ሁኔታ አለ ወይም ደግሞ ሰው በሰው በሚተዋወቅ ሰው እንደ ሰው በሰው መጥቶ የሚሆንበት አጋጣሚ ሊሆን ስለሚችል በቂ የሆነ ማስረጃ ይዘው መኪናቸውን ቢያከራዩ መልካም ነው ላለው የሌላ ሰው ኤቲኤም ካርድ በመስረቅ ከመቶ ሺህ ብር በላይ ገንዘብ የወሰደ ግለሰብ ክስ ተመሰረተበት። ዘገባው የምክትል ሳጅን ሳምሶን ሰለሞን ነው። ተጨማሪውን ምክትል ሳጅን መልካሙ ዜና ያቀርበዋል። የወንጀል ድርጊቱ የተፈጸመው በኮልፌ ቀራኒዎ ክፍለ ከተማ ወረዳ ዘጠኝ ሉካንዳ አካባቢ ነው በክፍለ ከተማው ፖሊስ መምሪያ የቀራኒዎ ጦር ኃይሎች አካባቢ ፖሊስ ጣቢያ የጉዳዩ መርማሪ ዋና ሳጅን አሸብሮ ማረጋዊ እንደተናገሩት የግል ተበዳይ ከኤቲኤም ማሽን ገንዘብ ለማውጣት እየሞከረ ነበር ተከሳሽም ብር የሚያወጣ በመምሰል የተበዳይን የኤቲኤም ካርድ የሚስጥር ቁጥር በማየት ዛሬ ሲስተም አስቸጋሪ ነው ኤቲኤም ልሞክርልህ ብሎ የኤቲኤም ካርዱን ተቀብሎ በሌላ ካርድ ቀይሮ ከወሰደ በኋላ በተበዳይ ኤቲኤም ካርድ ገንዘብ ገንዘብ ወጪ አድርጓል። ኪንስ ሱፐርማርኬት በመሄድ ወደ 90 600 እቃዎችን ገዝቶን የወሰደበት እዛም ቪዲዮ ያሳያል። የግል ተበዳኛ ጋ ካመለከተ በኋላም ክትትል ስናደርግ ነበር ተጠርጣሪ። በዚህም ጊዜ ብቻ ሳይሆን በሌላ ቀንም 10 ሺ ብር በኤቲኤሙ ገንዘብ አውጥተዋል። ጠቅላላ ወደ 106 ሺ አካባቢ የሚገመት ገንዘብ አውጥተዋል። ይሄን አውጥተህ ግን ተሰውሮ ነበር ተጠርጣሪው። በተመሳሳይ በዚህ ወንጀል ሊፈጽም ሲል በአየር ጤና አካባቢ ሙከራ አድርጎ ተይዟል የሚል ጥቆማ ስለደረሰን አሳውቀን ስለነበርም በዛ መሰረት ተጠርጣሪው ወደኛ በማምጣት ምርመራ ስናጣራ የወንጀል ግሪቱን አፈጻጸምና በዝርዝር ያመነና ተጠርጣሪው ሲያዝ ወደ ስምንት ኢቲኤም በኪሱ ላይ ተገኝቷል። የተለያዩ ሰዎች ኢቲኤሞች። ይሄን ደግሞ አንዱ የዚህ ዘዴ መስሪያ ነው፣ ማታለያ ዘዴ ነው። ስለዚህ የተጠርጣሪ እንደ ስራ ቆጥሮት በየባንክ ኢቲኤም ላይ ማሽን መልካም ሰው በመምሰል ይሄን ወንጀል እየፈጸመ በዚህ በርካታ ሰዎች እያስለቀሰ መሆኑን ነው እኛ የተረዳ ነው። ሁለት በማታለል ወንጀል ተከሷል። አንድ ደግሞ በጅማበር በር ፖሊስ ጣቢያ በሙኮራ ተከሷል። ጠቅላላ ሶስት መዝገብ ማለት ነው። የግል ተበዳይ አብዱል ጀሊል ፍቃዱ ከአዲስ ፖሊስ ጋር ባደረጉት ቆይታ የኤቲኤም ካርዳቸው መቀየሩንና ከሂሳባቸው ላይ ከመቶ ሺህ ብር በላይ መወሰዱን ጠቁመው ተከሳሹ በመያዙ መደሰታቸውን ተናግረዋል። የውጭ ፈልግ ኤቲኤም ላይ አቢሲኒያ ላይ የተጠቀምኩኝ እያለ ወደ ውስጥ የሚገባው አይደለም ከላይ የሚቀመጠው ሰችሆን ስለሆነ እና ኮዱን እያወጥ እየነካካኝ ያለ አልሰራ ሲለኝ እንደገና አይ ይሰራል እንደገና ሞክረው እያለኝ ስለነበር ኮዱን ለማየት ከዛ በኋላ ድጋሚ እየነካሁት እያለ መጨረሻ ላይ ደግሞ እሱ ኮዱን በደንብ ካየበኝ በኋላ አይ በቃ አይሰራም ማለት ነው ኤቲኤም ሀንሳው ብሎኝ የቀየረውን ኤቲኤም አንስቼ ቤቴን ይዤ እሄጃለሁ እና የተጠቀመውም ኩዌንስ ሱፐርማርኬት ነው። ዘጠናሺ ስድስት መቶ ምናምን የተጠቀመው ኩን ሱፐር ማርኬት አስር ሺ ብሩን ደግሞ ያወጣው አዋሻዋ ሜዳ አካባቢ ኤቲኤም ላይ ነው ያወጣው። ህብረተሰቡ የኤቲኤም ካርድ ሲጠቀም የይለፍ ቁጥሩን ሲጽፍ ጥንቃቄ በማድረግ ራሱን ከመሰል የወንጀል ድርጊት ፈጻሚዎች መጠበቅ አስፈላጊ መሆኑን ዋና ሳጅን አሸብሮ ማድረጋዊ ባስተላለፉት መልእክት አሳስበዋል። የተሽከርካሪ ሰሌዳ የሰረቀ ግለሰብ በቁጥጥር ስር ውሎ በስራት ተቀጣ። ምክትል ሳጅን አለም ልጅ አለም ዝርዝር አለው። ተከሳሽ አዲሷ አስራት የወንጀል ድርጊቱን የፈጸመው በቂርቆስ ክፍለ ከተማ ወረዳ አስር ቂርቆስ ቤተክርስቲያን አካባቢ በቀኑ ክፍለ ጊዜ ነው። የፖፕላሪ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን አብዩ አበበ እንደተናገሩት ተከሳሽ አዲሷ አስራት ቆሞ የነበረን ኮድ ሁለት ሲ ሰባ አንድ ሀያ አራት አዲስ አበባ የሆነ ተሽከርካሪን ሰሌዳ ቁጥር በመፍታት ለማምለጥ ሲሞክር በፖሊስና ና በአካባቢው ህብረተሰብ እጅ ከፍንጅ ተይዞ ተገቢው ምርመራ ከተጣራበት በኋላ በአቃቢ ህግ ክስ ተመስርቶበታል ብለዋል። የግል ተበዳይ ሲያሽከረክር የነበረውን ሞዴሉ ቢይዲ የሆነውን መኪና ፓርኪንግ ላይ ባቆሙበት ቦታ አሁን ተከሳሽ የሆነው አዲሱ አስራት የተባለው ግለሰብ በወቅቱ የግል ተበዳይ ፓርኪንግ ላይ መኪናውን ባቆሙበት ቦታ ወደ መኪናው በመሄድ የፊት ለፊት ታርጋ ፈቶ ከአካባቢው ሊሰወር ሲል በማህበረሰቡ እጅ ከፍ እየተያዘ በመሆኑ እኛም ተከሳሹ ወደ ጣቢያ ከመጣ በኋላ ተገቢውን ምርመራ አድርገን በወንጀል ስፍራ በመሄድ የተለያዩ የሰነድና የሶማ ማስረጃዎችን አሰባሰብን። ተገቢውን ምርመራ አድርገን አጠናቀን ክስ እንዲመሰረት ማደረግ ነው። የክስ መዝገቡን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ሶስተኛ ወንጀል ችሎት ተከሳሽ አዲሱ አስራት በሰውና በሰነድ ማስረጃዎች ጥፋተኛ መሆኑን በማረጋገጥ ግለሰቡን ያስተምራል፣ ሌሎችን ያስጠነቅቃል በማለት በአንድ ዓመት ከሁለት ወር እስራት እንዲቀጣ ወስኖበታል። የቆሙ ተሽከርካሪዎችን የሰሌዳ ቁጥር በመፍታት በሌላ ተሽከርካሪ ላይ በመለጠፍ የተለያዩ ወንጀሎችን የሚፈጽሙ አካላት መኖራቸውን በመገንዘብ አሽከርካሪዎች ተሽከርካሪያቸውን ለወንጀል ተጋላጭ ከሆኑ ቦታዎች ላይ አቁሞ መንቀሳቀስ እንደሌለባቸው ሳጅን አብዩ አበበ መልክ አስተላልፈዋል። በሰዓቱ ተከሳሹ ታርጋውን የነቀለው እንደዚህ በተለምዶ መሆን ሸዋሸዋ ምናም የተለያዩ ወንጀሎች በሚፈጸሙበት ቦታ ላይ ይህንን ታርጋ ይገጥሙና የተለያዩ መኪና ላይ እያደረጉ የወንጀል ድርጊትን እየፈጸሙ ይህን ታርጋ በየቦታ ይጥላሉ ማለት ነው። ተጋላጭ የማይሆኑበት ቦታ ላይ በስርዓት ፓርኪንግ ያለበት በቂ የጥበቃ እንትን ያለበት ቦታ ላይ እንዲያቁሙ ነው ለማህበረሰቡ የምናገረው። በቤት ሰራተኝነት ተቀጥራ ከምትሰራበት መኖሪያ ቤት ውስጥ ከ800 ሺህ ብር በላይ የዋጋ ግምት ያላቸው የተለያዩ የወርቅ ጌጣጌጦችን የሰረቀች ተከሳሽ በቁጥጥር ስር ውላ በ6 ዓመት ከ9 ወር እስራት ተቀጣች። ለተጨማሪ ዘገባው ዋና ሳጅን ጤናው ፈጠነ። ተከሳሽ እመቤት በቀለ የወንጀል ድርጊቱን የፈጸመችው በአዲስ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ልኳንዳ እየተባለ በሚጠራው አካባቢ በሚገኝ መኖሪያ ቤት ውስጥ ነው። ተከሳሽ የወርቅ ጌጦቹ የተቀመጡበትን ሳጥን ያለመቆለፍን እንደ መልካም አጋጣሚ በመውሰድ ወርቆቹ ወስዳ በአነስተኛ ዋጋ በመሸጥ የሸጠችበትን ብር ወደ አካውንቷ በማስገባት ምንም እንዳልተፈጸመ በማስመሰል ከግል ተበዳይ ጋር እየኖረች የነበረና ጉዳዩ ወደ ፖሊስ ቀርቦ ምርመራ ከተደረገበት በኋላ ወንጀል ፈጻሚዋ በቁጥጥር ስር ስ ሁለቱን መቻላዋንና በፍርድ ቤት በደብተሯ ላይ ያለው ገንዘብ እንዳይንቀሳቀስ የታገደ ሲሆን ለፈጸመችው ወንጀል በእስራት መቀጣቷንም በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የሙስናና ገቢዎች ሸማቾች ወንጀል መርማሪ ዋና ሳጅን ምስክር ደምሴ ተናግረዋል። 53 ግራም አካባቢ የሚጠጉ የተለያዩ የወርቅ ጌጣጌጦችን የዋጋ ግምታቸው ወደ 840 ሺ ብር አካባቢ የሚገመት የዋጋ ግምት ሰርቃ የወሰደችና ምርመራ የጀመርን ሲሆን ይህንን ምርመራን በተመለከተ በሚገባ በሰው ማስረጃዎች በማደራጀት ተጠርጣሪዋም ወንጀሉን መፈጸሟምና በሰጠችው ቃል መሰረት ምርመራ መዝገባችንን በተገቢው አጠናቀን ለተመደቡ የክፍሉ አቃቤ ሕግ የምርመራ መዝገባችንን በመላክ ፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ችሎት ሶስተኛ ወንጀል ችሎት ቀርባ ተከሳሿን ጥፋተኛ በማለት ፍርድ ቤቱ ስድስት ዓመት ከዘጠኝ ወር እንድትቀጣ የተደረገበት ሁኔታ ነው የምርመራ መዝገባችን የሚያስረዳው ማለት ነው። መሰል ንብረቶች ለወንጀል ድርጊት ሰለባ ስለሆኑ ህብረተሰቡ ውድ ንብረቶችን በተገቢ ስፍራ ማስቀመጥና በየጊዜው ተገቢውን ቁጥጥር ሊያደርግባቸው እንደሚገባ ዋና ሳጅን ምስክር መልእክት አስተላልፈዋል። ማንኛውም ህብረተሰብ የቤት ሰራተኞችን በሚቀጥርበት ሰዓት በተለይ ተያዥ ያላቸውን በተፈለጉ ሰዓት መቅረብ የሚችሉ ቤተሰባቸው የሚታወቅ ሰራተኞችን ቢቀጥሩ የተሻለ ይሆናል። ሌላው ህብረተሰቡ ሰራተኛ በመኖሪያ ቤቱ በሚቀጥሩበት ሰዓት እንደዚህ አይነት ውድ የሆኑ ንብረቶችን በሚገባ በአግባቡ ጥንቃቄ ያለበት ቦታ ላይ መቀመጥ ያለበት ስለሆነ በዚህ ልክ ቢሆን የተሻለ ይሆናል። ሰዎችን ወደ ውጭ ሀገር እልካለው በማለትና ሐሰተኛ ቪዛ በማዘጋጀት ከ700 ሺህ ብር በላይ ያታለለች ግለሰብ ተይዛ ክስ ተመሰረተባት። ምክትል ሳጅን መልካሙ ዜና ዝርዝሩን አዘጋጅቶታል። ግለሰቧ የግል ተበዳዮችን ወደ ውጭ ሀገር እልካቸዋለሁ በማለት ያታለለችው በተለያየ ቀንና ሰዓት በየካ ክፍለ ከተማ ወረዳ 9 መተባበር ህንፃና ወረዳ 8 ስሪየም ህንፃዎች አካባቢ በመቅጠር ነው። ተጠርጣሪዋ አንደኛዋን የግል ተበዳይ ወደ እስራኤል ሀገር እልክሻለሁ ብላ በማሳመን ከክፍለ ሀገር አዲስ አበባ ካስመጣቻት በኋላ ለቢዛና ለሂደቱ ማስጨረሻ በሚል ምክንያት 250 ሺህ ብር በካሽ እንድትሰጣት እና 200 ሺህ ብር በአካውንት እንድታስገባላት ማድረጓን የምርመራ መዝገቡ ያስረዳል ይላል። ተጠርጣሪዋ ተመሳሳይ የማታለል ዘዴ ተጠቅማ ሌላኛዋን የግል ተበዳይ ወደ ኒውዚላንድ ለመላክ ተስማምታ ሲፒኦ አሰርታ በመቀበል መሰወሯንና በሌላ ወንጀል ተጠርጥራ መያዟን ሰምተው ክስ መመሰረታቸውን ማንነታቸው እንዲገለጽ ያልፈለጉት የግል ተበዳይ ቤተሰብ ይናገራሉ። በቃ ሁሉ ነገር አልኳል። በሁላችን መሰረት አንድ ነጥብ አራት ተያዘ። ከዛ ስፒኦ ለትኬቱ ስፒኦ አሰራብላ የኢትዮጵያ አየር መንገድ ደቡ እየስጠይቅ እሷ የጠየቀች ብር እና የዚህኛው አይገናኝም። ለምን በዚህ አይሆንም ስላት፣ የት ናት በትራንዚቶ ስለሚበዛባት በዛኛው አይሆንም፣ በዚህ በኤምሬትስ ነው ቀጥታ መሄድ የምችለው ብላ፣ ይችላል ብላ 320 ሺህ 173 ብር ስፒዮ አሰርተን ሰጥተን ያለ ሌላ ሰው ሰዳበታለች። በኋላ ያው እንዲ አርጋ አረገች፣ በኋላ ጠፋች፣ በኋላ በሌላ ሰው ተከሳ እስር ቤት መሆኗን ሰማሁና እኔም ክስ መሰረትኩ ማለት ነው። ተጠርጣሪዋ ደጋጋሚ ወንጀል ፈጻሚ መሆኗን የጠቆሙት የክፍለ ከተማው ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ሳሙኤል ወርቄ ጉዳዩ ወደ ፖሊስ መምሪያው ከመጣ በኋላ በተጠርጣሪዋ ላይ መዝገብ በማደራጀት በአቃቢ ህግ ክስ መመስረቱን ገልጸዋል። ቪዛ ደርሶላቸዋል በማለት ወደ አዲስ አበባ እንዲመጡ ካደረገች በኋላ እዚህ በእኛ ክፍለ ከተማ የካ ክፍለ ከተማ ወረዳ ስምንት ስሬ ህንፃ ላይ አንደኛ ፎቅ ላይ ቢሮ አስገብታ ለትኬት በሲፒኦ አስገቡ ብላ በሲፒኦ እንዲያስገቡ ካደረገች እና ሲፒኦን ከተቀበለቻቸው በኋላ በግል ተበዳይ የሽመቤት ብሎ ስም የተቆረጠውን ሲፒኦ ሌላ ሰው እንዲሄድበትና ከሄደው ሰው ይህን 320 ሺህ ብር ተቀብላ ከተሰወረች በኋላ ተጠርጣሪ፣ በተመሳሳይ በእኛው ፖሊስ መምሪያ በላንበረት ፖሊስ ጣቢያ ተመሳሳይ ወንጀል ተጠርጥራ ፖሊስ ከያዛት በኋላ ያው በዝም በተመሳሳይ በደጋጋሚ ወንጀል ስናጣራ ቆይተናል። ምርመራውን ስናደርግ ቀይተን ለየካ ክፍለከተማ ፌዴራል አቃቤ ሕግ መዝገቡን ካቀረብን በኋላ ክስ በማስመስረት የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ችሎት በፈጣን ችሎት እንዲቀርብ አድርገን ውሳኔውን በመጠባበቅ ላይ ትገኛለች ማለት ነው። ተጠርጣሪ ቪዛ ለማዘጋጀት እና ሂደቱን ለማስጨረስ በሚል እንዲሁም ሐሰተኛ ቪዛ በማዘጋጀት ከሁለት ግለሰቦች 770173 ብር በካሽ እንደተቀበለችና በአካውንት እንዳስላከች ታውቋል። ወደ ውጭ ሀገር ሄዶ ለመስራት ፍላጎት ያለው ሰው በጉዳዩ ላይ ሕጋዊ ፍቃድ ካለው አካል ጋር መነጋገርና ጉዳዩን በትክክለኛው መንገድ ብቻ መጨረስ እንደሚያስፈልግ መርማሪው ዋና ሳጅን ሳሙኤል መልእክት አስተላልፈዋል።